ለምሳሌ በዚህ በምትመለከቱት በስተጀርባ ያለ ጸበልዋ ነው የሰማይቷ የቅድስት አርሴማ። ይህ ጸበል እንግዲህ ከተመሰረተ ጀምሮ ብዙ ህሙማን፣ ብዙ ደካሞች፣ ብዙ የታመሙ ሰዎች እየተፈወሱ ይገኛሉ። ለምሳሌ በሰማይቷ በቅድስት አርሴማ ከዚህ ከደብራችን የሰንበት ትምህርት ቤት አባል የነበረ ወጣች ካንሰር ታሞ ከካንሰር በጸበልዋ ተፈውሰዋል። የዚች ቤተ ክርስቲያን ታሪክ አሁን እዚህ ቆሜ መናገር የምችለው ከጀመርንበት ጊዜ ጀምሮ አራት ጊዜ ፈርሳ ምእመኑ የነበሩት ካህናት አባቶች ተስፋ ሳይቆርጡ ባዶ ሜዳ ላይ ዕጣን እያጠኑ ጠዋትን ማታም ህዝበ ምእመኑም እዚሁ እየመጣ መሬት ላይ እየተዘረጋ እግዚአብሔርን እየለመነ በጸሎት ነው እዚህ ደረጃ የደረስ ነው። እንግዲህ ይህ የካ አባዶ ደብረልና ቅድስት አርሴማ ቤተክርስቲያን ቤዝመንት ያለው አንድ ህንፃ ቤተክርስቲያን ለመስራት ስራ ጀምረናል። ይህ ቤተክርስቲያን እንግዲህ የክብ ቤተክርስቲያን ነው። አምሳ ሁለት ኮለኖች ያሉት ዙሪያውን ውደት ማድረጊያ ያሉት፣ ሶስት ቤተ መቅደሶችን ያካተተ ህንፃ ቤተክርስቲያን ነው የሚሰራው ያለው። ሰላም ጤና ይስጥልን። ውድና የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ዛሬ እንግዲህ ለእናንተ ለየት ያለ ነገር ልናስጎበኛችሁ በአዲስ አበባ ዙሪያ በየካ አባዶ ቅድስት አርሴማ ቤተክርስቲያን እንገኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተከተሉኝ። በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም የእናታችን የሰማይቷ የቅዱስ አርሴማ ወዳጆች በሩቁም በቅርም በአገር ውስጥም በውጭ ሀገርም ያላችሁ ምእመናንና እንደምን እንደምንዋላችሁ እንደምን ዋላችሁ፣ እንደምን ሰነበታችሁ። እግዚአብሔር አምላክ በምህረቱ በቸርነቱ ጠብቆ ለዚህ ዕለትና ለይሳ ስላደረሰን ስሙ የተመሰገነና የተባረከ ይሁን። እመ እግዚአብሔር ኢሐነጸ ቤተ ከንቶ ይጻሙ እለ የሐንጹ። እግዚአብሔር አምላክ ካልፈቀደ ቤትን ቤተክርስቲያንን የሚሰሩ ሁሉ ከንቶ ነው እግዚአብሔር አምላክ ካልፈቀደ በስተቀር ሁሉም ነገር ከንቱ ነው ይላል ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር ምዕራፍ 26 ቁጥር አንድ ጀምሮ ይህን ኃይለ ቃል እናገኘዋለን። እንግዲህ የዚች የሰማዕቷ የቅድስት አርሴማ ታሪክ ተነግሮ በእኔ አያልቅም። ብዙ ገብረ ተአምራት ተደርገዋል። ከዚህ ቦታ ይቺ ቤተ ክርስቲያን በመጀመሪያ ስትመሰረት በድንኳን ነበረት የተመሰረተች እየፈረሰች እየተነሳች እየተሰራች ተመልሳ እየተገነባች በምእመናኑና በወጣቱ ኃይል መሰረት እግዚአብሔር ከፊት ለፊታቸው እየቀደመ ሰማይቷ እየረደደቻቸው ይህ ከድንኳን ወደ ቆርቆሮ ከቆርቆሮ ደግሞ አሁን ደግሞ ወደ ደረስንበት ይህን የተቆፈረው የቤተክርስቲያኑ ግንባታ ትመለክቱታላችሁ። እንግዲህ ይህ ሁላ ገብረ ተአምራት ያደረገው የሰማዕቷ ቅድስት አርሴማ በረከት ስላለ ነው። ከዚህ ቦታ ብዙ ተአምራት ስለሚሰራ ነው። እስካሁን ድረስም ብዙ ገብረ ተአምራት ተሰርተዋል። አሁንም ለወደፊቱም ብዙ ነገሮች ይሰራሉ ብለን እንጠብቃለን። ለምሳሌ በዚህ በምትመለከቱት በስተጀርባ ያለ ጸበልዋ ነው የሰማዕቷ የቅድስት አርሴማ። ይህ ጸበል እንግዲህ ከተመሰረተ ጀምሮ ብዙ ሕሙማን ብዙ ደካሞች ብዙ የታመሙ ሰዎች እየተፈወሱ ይገኛሉ። ለምሳሌ በሰማይቷ በቅድስት አርሴማ ከዚህ ከደብራችን የሰንበት ትምህርት ቤት አባል የነበረ ወጣች ካንሰር ታሞ ከካንሰር በጸበሏ ተፈውሰዋል። እንዲህ ደግሞ አንዲት ደግሞ እህታችን ከትግራይ ከመቀሌ መጥታ የደም ካንሰር አለባት ተብላ አንዲት ሕፃን ልጅ እናት አባቷ ይዘዋት መጥተው ወደ ህንድ ታዞላት ህንድ አገር ሂዳ ልትታቀም ስትሄድ ከአቅማችን በላይ ነው ተብላ ወደ አገርዋ ተመልሳ እዚህ እናት አባቷ ወደዚች ወደ ሰማዕቷ ቅድስት አርሴማ ጸበል ይዟት መጥተው እዚህ ተጠምቃ ተፈውሳ አሁን አገርዋ ገብታለች። ስለዚህ የዚህ ቦታ ብዙ ተአምራት አለ። ብዙ የታመሙ ተፈውሰዋል፣ ብዙ የተሸገሩ ተረድተዋልና ሰማዕቷ በእውነቱ ታላቅ ተአምር ያላት ነው እና ይህን ተአምራት እያየን ህዙ እየተፈወሰ እያለ ህዙ በእውነቱ በሰማዕቷ በቅድስት አርሴማ ስም ብዙ ገብረ ተአምራት እየተደረገለት ነው። ከዚህ ያለው ህዝብ ሁሉም ያልተደረገለት የለም። ሰማዕቷ የለመነ ሰው አፍሮ የተመለሰ የለም። ስለዚህ አሁንም ቢሆን የዚች የሰማዕቷ የቅድስት አርሴማ ከቤተ ክርስቲያናችን እንደምታዩት ቦታው ጠባብ ነው፣ ብዙ ስፋት የለውም ቦታው። ነገር ግን ከባለሙያዎች ጋር ተነጋግረን፣ ከህንፃ ኮሚቴ ጋር ተነጋግረን፣ ከደብሩ ሰበካ ጉባኤ ጋር ተወያይተን ከደብሩ ካህናትና ሊቃውንት አገልጋዮች ሁሉ ተመካክረን ይህ ቤተ ክርስቲያን ግራውንድ እንዲኖረው ያስፈልጋል፣ በሚል በውይይት ተነጋግረን ስናበቃ ወደ መስማማቱ ደርሰን ከባለሙያዎች ተነጋግረን ከዚህ ቦታ ይህ ተቆፍሮ ግራውንድ እንዲሆን ከአራት መቶ ባጆ ሲኖትራክ ወጥቷል ማለት ነው። ከዚህ ቦታ እና ብዙ ድካም ብዙ ጣውረ ተደርጎለታል። ይህን የተደረገም በአካባቢ ምእመናንና በሩቁም ያሉ ምእመናት በውጭ ሀገርም ያሉ እየረዱ እያገዙ ነው የተደረገልን እና ከዚህ ደርሶ ግን አሁን ግን መጪው ክረምት ስለሆነ እንደገና ሰፈሩ የኮንዶሚኒየም ሰፈር ስለሆነ ብዙ ፍሳሽና ብዙ ቆሻሻ ውሃ ስላለ በአጋጣሚ አንድ ቱቦ ቢፈነዳ ይህ ቤተ ክርስቲያን ብዙ የቆሻሻ መጠራቀሚያ ይሆናል ማለት ነው። ይኸው ጉድጓድና ምእመናን፣ በእውነቱ በውጭ ሀገር ያላችሁ በሀገር ውስጥም ያላችሁ የሰማይቷ የቅድስት አርሴማ ወዳጅ የሆናችሁ ሁላችሁ በእውነቱ ተረባብታችሁ ይህንን ግንባታ በአጭር ጊዜ እንድንሰራው፣ ምክንያቱ ገንዘብ ከተገኘ ባለሙያዎች በአጭር ጊዜ ነው የሚያደርጉትና ይህን በእውነቱ እስካሁን እያደረጋችሁ ያላችሁ ምእመናን አላችሁ። አሁንም ቢሆን የእናንተ እጅ ነው። ቤተ ክርስቲያን በጀት የላትም። ቤተ ክርስቲያን ረዳት የላትም። ረዳትዋ እናንተ ምእመናን ናችሁና በእውነቱ በውጭ ሀገር ያላችሁ የሰማይቷ ውለታ ያላችሁ የሰማይቷ ያደረገችላችሁ ነገር እንዲሁ ደግሞ ያላደረገችላችሁ ደግሞ ተማጽናችሁ ሰማይቷ ብትለምኗትና አሸራችሁ ብታስቀምጡ ትልቅ በረከት ትሰጣቸዋለችና ምእመናን በእውነቱ በጣም ነው ጨንቆን ያለ። ህንጻ ኮሚቴውም ሆነ ሰበካ ጉባኤውም ተጨንቀን ነው ያለን። ተሸግረን ነው ያለን። ተጠበን ነው ያለን። አሁን በዚህ ሰመን እርዳታ መስጠት ከባድ ሆነዋል። ከኑሮ ውድነቱ የተነሳ ህዝባችን እየተዳከመ ነው ያለ እና ይሄ የተዳከመ ህዝብ በእውነቱ አግዛችሁ፣ በውጭም ያላችሁ ልጆቻችሁም በውጭ ያሉ ምእመናን እያሳሰባችሁ፣ አንዳንዶቻችሁ ልካቸዋል። ከውጭ ለብረት መግዣም ብላችሁ ለሲሚንቶ ብላችሁ የላካችሁ ሰዎች አላችሁ። አሁንም አስራት በኩራታችሁም እያመጣችሁ ያላችሁ ሰዎች አላችሁና ይህን ነገር በአጭር ጊዜ እንድንቋጨው እባካችሁ ስለ ሰማዕቷ ስለ ቅድስት አርሴማ ብላችሁ እርዳታ እንድታደርጉልን በእግዚአብሔር ስም እንጠይቃችኋለን። ምህረት የፈለጋችሁ ፈውስ የፈለጋችሁ ደግሞ መጣችሁ የሰማዕቷ ጸበል ተጠምቃችሁ ፈውስ ምህረት እንድታገኙ አደራ እንላለን። እግዚአብሔር አምላክ ከሁላችን ጋር ይሁን። በእውነቱ አጥብቄ ነው የምነግራችሁ ይህንን ነገር። በእውነቱ ምእመናን በያላችሁበት ሆናችሁ በዚህ ሚዲያ የሰማችሁ ሁላችሁ በእውነቱ ላይክና ሼር እያደረጋችሁ በየቦታው ያላችሁ በአለም ውስጥ ያላችሁ ሁላችሁ እየሰማችሁ ይህን የእናታችን የሰማዕቷ ቅድስት አርሴማ ውሃ ሳይሞላው ክረምቱ ውሃ ከሞላ መስራትም አንችልም፣ እንደ እንደገና ሌላ አደጋም ያመጣል፣ ለቤተ ክርስቲያኑ ሌላ ሽታ ያመጣል፣ ሌላ ሽግር ያመጣልና እባካችሁ በሰማዕቷ በቅድስት አርሴማ በእግዚአብሔር ስም ብላችሁ እጃችሁ እንድትዘረጉልን አደራን ላለን። እግዚአብሔር አምላክ እኔ እንግዲህ ያው የምነግራችሁ ያለው የደውሩ ዋና አስተዳዳሪ። መልአከ ታቦር ይሄ ይሳጎስ እባላለሁ። የካ አባዶ ደብረልና ቅድስት አርሴማ አስተዳዳሪ ነኝና በእውነቱ ስለጨነቀኝ ነውና፣ ልጆች ወዳጆቼ፣ በእውነቱ ሁላችሁም እገዛ እንድታደርጉ በእግዚአብሔር ስምና በሰማዕቷ በቅድስት አርሴማ አደራ እላቸዋለሁ። እግዚአብሔር አምላክ ስጦታችሁ ከደመና በታች አያስቀርባችሁ፣ የነብስ ዋጋ ያድርግላችሁ። ይህን የጀመርነው ቤተክርስቲያናችንም በእናንተ እርዳታና በእናንተ እገዛ ተሰርቶ ደግሞ ለማስመረቅ እንዲያበቃንና ከቤተ ክርስቲያኑ ሁነን ደግሞ ስጋሁ ወደሙ የምንቀበልበት የምንከበርበት የምንሰግድበት የምንቆርብበት የምንሰግድበት ያድርግልን ጸሎታችን ደመናችን ሰማይቷ ትቀበልልን እግዚአብሔር አምላክ ከሁላችን ጋር ይሁን እግዚአብሔር አምላክ ስጦታችሁ ዋጋችሁ ከደመና በታ አያስቀርባችሁ ወስብሀት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን ይቆየን እግዚአብሔር ይባርክልን ስሜ ዲያቆን ስምኦን እንዳለ ይባላል። በየካ አባዶ ደብረልና ቅድስት አርሴማ ቤተክርስቲያን የህንፃ ሰሪ ኮሚቴ እና ህንፃውን አሁን በመስራት ላይ የሚገኘው መሀንዲስ ነኝ። እንግዲህ ይህ የካ አባዶ ደብረልና ቅድስት አርሴማ ቤተክርስቲያን ቤዝመንት ያለው አንድ ህንፃ ቤተክርስቲያን ለመስራት ስራ ጀመረናል። ይህ ቤተክርስቲያን እንግዲህ የክብ ቤተክርስቲያን ነው አምሳ ሁለት ኮለኖች ያሉት ዙሪያውን ውደት ማድረጊያ ያሉት ሶስት ቤተ መቅደሶችን ያካተተ ህንፃ ቤተ ክርስቲያን ነው የሚሰራው ያለው። ቤተ ክርስቲያኑ ሲሰራ የተለያዩ ግብአቶችን ያስፈልጋል። ለዛ ግብአት የሚሆኑትን እንደ ብረት፣ እንደ አሸዋ እና ጠጠር የተለያዩ ግብአቶችን እንግዲህ በአለም ዙሪያ ያላችሁ የሰማዕቷ ቤተሰቦች ድጋፍ እንደምታደርጉልን ተስፋ አደርጋለሁ። ምክንያቱም ይቺ ቤተ ክርስቲያን እንግዲህ እንደምታዩት በጣም ጠባብ ናት። 357 ካሬ ሜትር ነው ቤተክርስቲያኑ ያላት። ከ3057 ካሬ ሜትሩ መካከል ቤተክርስቲያኑ ወደ 900 ካሬ ሜትር ላይ ነው የሚያርፈው። ክብ ቤተክርስቲያን ነው፣ 900 ካሬ ሜትር ላይ ያልፋል። እንግዲህ ቤተክርስቲያኗ ለአገልግሎት ምቹ እንዳይሆን የምታዩት አነስተኛ ቤተክርስቲያን ናት። ለቅዳሴ ማስቀደሻ የሚሆን ቦታም የለንም። እንደዚሁም ደግሞ ለተለያዩ አገልግሎቶች የሚሆን ቦታዎች የለንም። ስለዚህ ቤተክርስቲያኗን ቶሎ አጠናቀን ወደ አገልግሎት መግባት ይጠበቅብናል። ስለዚህ ይህንን ለማድረግ ደግሞ በአለም ዙሪያ የምትገ

ወዳጆች በኢትዮጵያ ውስጥም ያላችሁ ከሀገር ውጭም ያላችሁ ሰማዕቷ የምትወዳችሁ የምታከብራችሁ፣ እናንተም ሷን የምትወዷት የምታከብሯት ምዕመናን ድጋፍ አድርጋችሁልን ቤተ ክርስቲያኗን በአጭር ጊዜ ውስጥ አጠናቀን ወደ አገልግሎት እንድንገባ በሰም ባህያሏ በሰማዕቷ በቅድስት አርሴማ ስም እማጸናችኋለሁ። እንግዲህ ይቺ ቤተ ክርስቲያን በካሬ ደረጃ 357 ካሬ ሜትር ያላት ልክ እንደምታዩት የዚች የቤተ ክርስቲያን የመጨረሻ ጣሪያው ያቆርቆሮ ነው። ከዚህ ከቆርቆሮ ጀርባ ያለው በጣም ገደላማ የሆነ ኮንዶሚኒየሞቹ ሲሰሩ የነበሩ ምልሳ አፈር ነው ያለው። ከዚች የምታዩት ደግሞ ግንቧ ድረስ ነው ድንበራችን። በዚህኛው በኩል የምታዩት ይሄ አረንጓዴ ቢጫ ቀይ ያለው ከቆርቆሮ ወደዚህ ነው የቤተ ክርስቲያኗ ስፋት ማለት ነው። የቤተ ክርስቲያኗ በጀርባ በኩል ያሉትን እንግዲህ ህንፃ ቤተ ክርስቲያኑን ከሰራን በኋላ ደግሞ ካሉት የአካባቢ ምዕመናን ጋር በግዢ መልክ ወደ ቤተ ቀጥራ ግቢ ውስጥ ለማስገባት እቅድ አስበናል። ቤተ ክርስቲያኗ እያንዳንዱ ስራዋ እያንዳንዱ ክንውኗን ህዝብ ምዕመኑን ያማከለ ህዝብ ምዕመኑ በሚያደርገው በስጦታና በድጋፍ ነው። ቤተክርስቲያኗም ስትመሰረት ጀምሮ ከአንዲት እናት በተሰጠች ትንሽዬ መኖሪያ ቤት መንደር ነው። ከዛ በኋላ በምዕመኑ አማካኝነት ቦታው በካሬ እየተገዛ አሁን የምታዩት 357 ካሬ ሜትር ግንባታ ፍቃድ ወጥቶበት 870 ካሬ ሜትር ላይ ቤተክርስቲያኗ ሙሉ ለሙሉ በ900 ካሬ ሜትር ላይ ያርፋል ማለት ነው። ይቺ ቤተክርስቲያን ራሷን የቻለ ዲጂታል ካርታ በ3577 ካሬ ላይ ዲጂታል ካርታ አውጥታለች ማለት ነው። እንደምታዩት ቤተክርስቲያኗ እጅግ በጣም እጅግ በጣም ጠባብ የአንድ ከአንድ ባለሀብት ቤት ግቢ ያነሰች ቤተክርስቲያን ናት። ስለዚህ ቤተክርስቲያኗን ድጋፍ ተረባርበን ካለችን ቦታ አንጻር እኛም የሚያሰብነው ቤዝመንት ከታች አንድ ቤተ መቅደስ ያለው ከላይ ደግሞ አንድ ቤተ መቅደስ ያለው ቢያንስ ባለን ቦታ ተንተርሰን አነስተኛ ቤተ መቅደስ ለመስራት ዝግጅታችንን ጨርሰናል። ስለዚህ ህዝብ በምመኑ ያስቆፈርነውን ቦታ ተዳፋት ከመሆኑ አንጻር ውሃ እንዳይገባበት ቶሎ ሰርተን እንድንወጣ በሰማቷ በቅድስት አርሴማስብ ማጸናቸዋል። ስሜ አቶ ዮሐንስ ቀብቶ እባላለሁ። እዚህ ቤተ ክርስቲያን ላይ ያለኝ የስራ ድርሻ ያው የህንፃ አሰሪ ኮሚቴ አባልኝ እና እችን ቤተ ክርስቲያን ከመቃኞ ጊዜ ጀምሮ እዚሁ ብዙ ነገር ያሳለፍንባት ቤተ ክርስቲያን ናት። ስንሰራት፣ ስትፈርስ፣ ስንሰራት፣ ስትፈርስ ከረዥም ጊዜ በኋላ ነው ፈቃድ አግኝተን ወደ ግንባታ አሁን ወደምታዩት መሰረት መጣያ ላይ ደረስ ነው። ለዚህም ብዙ ነገሮች ያስፈልጋሉ። ከኔ በፊት የተናገረው ኢንጂነር ጨርሶታል። ግብአቱንም ምኑንም ህዝብ በምእመኑ ነው እያሟላ ያለው። ወደፊትም የምንጠይቀው በሀገር ውስጥም በውጭም ያሉ እርዳታ እጃቸውን እንዲዘረጉ ነው የምንጠይቀው። ቦታው እንደምታየው ጠባብ ቦታ ነው። አሁን ላይ እቃ ማሳረፊያም ችግር ገጥሞናል። ስለዚህ ቶሎ ቶሎ ጨርሰ መጪው ክረምት ስለሆነ ህዝብ የሚያምኑ በውጭም አገር ውስጥ ያሉ እርዳታ እጃቸውን ዘርግቶልን ቶሎ ጨርሰን ክረምቱ ሳይገባ መሰረት አውጥተን ከጭቃው ለመውጣት እንዲደረግ እንጠይቃለን። የዚች ቤተ ክርስቲያን ታሪክ አሁን እዚህ ቆሜ መናገር የምችለው ከጀመርንበት ጊዜ ጀምሮ አራት ጊዜ ፈርሳ ምእመኑ የነበሩት ካህናት አባቶች ተስፋ ሳይቆርጡ ባዶ ሜዳ ላይ እጣን እያጠኑ ጠዋትም ማታም ህዝበ ምእመኑም እዚሁ እየመጣ መሬት ላይ እየተዘረጋ እግዚአብሔርን እየለመነ በጸሎት ነው እዚህ ደረጃ የደረስ ነው። አሁን የምታዩት ደረጃ የደረስ ነው በትልቅ ትግል ነው፣ በትልቅ መስዋዕትነት ነው። አሁን እንግዲህ ጊዜዋ ደርሶ ሰማዕቷ ቅድስት አርሴማ ቦታው ፍቃድ ወጥቶበት የግንባታ ፍቃድም ወጥቶ ፍቃድም አግኝተን አሁን ወደ ስራ ገብተን እዚህ የምታዩት ደረጃ ላይ ደርሰናል። ሰማይቷ ፈቅዳ ማለት ነው። በእግዚአብሔር ቸርነት ያ ሁሉ ችግር አልፎ ዛሬ እዚህ ስለደረስን፣ አሁን ደግሞ ለምቀጥለው ችግራችን መፍትሄው ህዝበ ምእመኑ በሀገር ውስጥ ያለን በአገር ውጭ ያለን እርዳታ እጁን ዘርግቶልን እችን ህንፃ ለፍጻሜ እንድናበቃት መጠየቅ እፈልጋለሁ። አሁን የምንጠይቆ በሀገር ውስጥም በውጭም ያላችሁ የአርሴማ ወዳጆች ህንፃውን ጨርሰን ውጤቱን እንድናይ ካለፈው ትግል ሁሉ በኋላ ለዚህ ስለበቃን አሁን ደግሞ የእናንተን እርዳታ በከፍተኛ ደረጃ የምንፈልግበት ሰዓት ስለሆነ እጃችሁን እንድዘረጉልን በአርሴማ ስም እንጠይቃለን። የአርሴማ ወዳጆች የሆናችሁ ሁሉ ይሄን የምትሰሙ እርዳታችሁ እንዳይለየን እንጠይቃለን። እንግዲህ ውድና የተከበራችሁ የንቁ ሚዲያ ተመልካቾቻችን እስካሁን ድረስ የነበረን ቆይታ ከአባቶቻችን እንደሰማችሁት ይሆናል። እንግዲህ ይች ቤተ ክርስቲያን ከአንዴም አራት ጊዜ ፈርሳ በአራተኛው ደግሞ እንደዚህ የመሰረት ግንባታ ተጥሎባት እዚህ ደረጃ እንደደረሰች የጸበሉን ታምር የሰማችሁት ይሆናል። እንግዲህ እነሱ እንግዲህ የሚሉተኝ እኛ የማይጠፈውን እንስጣችሁ እናንተ ደግሞ የሚጠፈውን ስጡን እያሉ በናታችን በቅድስት አርሴማ